ሰላም ሰላም፣ እንዴት ሰላም ናችሁ? እንዴት ናችሁ? ሰላም ሰላም ነው። እንግዲህ ዛሬ ደግሞ በሬዲዮ ወጣው ብላችሁ አንድ መልስ ላስተላለፍ እሱ ምንድን ነው፣ በተለይ ኮንትራት ቤት ያላችሁ ሰዎች ተባካችሁ ባካችሁ ራሳችሁ ጠብቁ። ምክንያቱም ማለት ነው ሰባት ነገር ነው ማዳሞች፣ እንደዚህ አይነት ነገር ነው ያደርጉት

ስትታመም አዝኝ ታሙሜ ገሷ የእውነት እምላችሁ ልጆች፣ ወይ ስትታመም እንኳን ማለት ነው። አንዳንዴ ያዞራታል ስኳር በሽታ አለባት እና የተለያዩ በሽታዎች አሉባት ሁሉ ነገር ከዛ ትኬት እና ፓስፖርት ትንሽ ልትሄጂ ነው ምክንያት ስራ በቃ ልትሄጂ ነው እንግዲህ የተፈጠረ ምንም በቃ መሄድ አለብሽ፣ አለችኝ። በቃ እንኳን በስነ ስርዓት አላዘጋጀው አንዳንድ ጊዜ ከሻይን እቃዎች ጠልብ ቀልብ ነበረ። ሻንጣይን እንኳን በስነ ስርዓት አላዘጋጀው። እንዴት እንደገጠርኩት ቁጥራት አላቀው ሁለት

በዚህ ሰሞን እራሱ የሆኑ ለልጆች እንደዚሁ ከድቧ ሳላስበው ማለምሽ አሳፈረችኝ ብላ እንዷ ኤርፖርት ላይ በሰው ቪዲዮ ነው ስልክ ቀርጻ የለቀችው፣ አይቼ በጣም አለቀስኩ፣ በጣም አዘንኩኝ። ምክንያቱም አንድ ሰው አደለም ሰባት ዓመት አደለም ሁለት ዓመት ሰባት ዓመት ነች ልጅ አልተቀመጠችው እና እንግዲ አስቡት። እንደ ቤተሰብ ነው የሚያየዋት ልጆቿ በጣም ይወዱኛል አለች እና ማታ ላይ ምንም ሳላስበው አለች ከረስታ በቃ ነገቷ ትሄጃለሽ አለችኝ አለች ልክ እንደኔ ማለት ነው እና የእሷን ሰማ በጣም ነው ያዘንኩት። እኔ እውነት ነው የምነግራቸው አንዷም እንደዚሁ ዱባይ ናት እንደዚሁ ነው ሶስተኛ አመት ነው የሰራሁት አለች ሂሳብ ቤት ገዛ እንጃ እንደምላቸው አላውቅም። ከዛ ማታ ላይ እሷም እንደዚሁ ትንሽ ተርቃ ብላ ትኬት አበጣች፣ ግን ሴትዮዋ ማለት ነው እና ሴቶቹን ግን ችግር እንዳለባቸው አላውቅም። ከዛ እግዚአብሔር ይስጣቸው እዛ የምታውቃቸው ካርጎ የምታደርግ ነበር እና እሱ እንዳደው እግዚአብሔር ስለው በፍጥነት መጥቶ ብር የለም ሂጅ አለች። የሁለት ወር ደመወዝ ነበረኝ ልኬ አለው አለች። እንደ ሳምንት ልክ ነው አለች ይሄ ነገር የተፈጠረው እና ምንም ብር የለኝም ስለው ምንም ችግር የለም ብሎ መቶ ካርቆ አድርጎልኝ ከዛ አምስት መቶ ብር በእጄ ሁላ ሰጥቶኝ ማለት ነው ኢትዮጵያ ስገባ እንደ አንድ ቸገረ። ቤተሰቦቼ አያውቁም አለች እኔ ያገር ሰላም ብዬ እየሰራው ነው። ማለት እንግዲህ አስቡ ሰባት አመት ሰባት አመት የኖርችበት ልጅ ማለት ነውና እሱን አይቼ በጣም አዘንኩኝ። እስከ መቼ እንደዚህ እንገፋ? ሀገራችን ሰላም የለን፣ በስደት አለማት እንደዚህ እንሰቃያለን እያል ጎነት አብሬያቸው አብሬ ያለቀስኩኝ የሆነት ለመነግራችሁና፣ ያው ልጁ ቆሞ እየጠራኝ ነው። እኔ ቪዲዮ ተደብቄ ነው ማድረግላችሁና፣ ራሳችሁን ጠብቆ ብል ይስማካችሁ ቶች፣ በተለይ ኮንትራት ያላችሁ ኮንትራት ቤት ያላችሁ በተለይ ማለት ነው። ምክንያቱም ሳታስቡት ነው እንደዚህ አይነት ነገር የሚፈጠረው እና ሀገር ሰላም ብላችሁ ተዘናጋችሁ ትቀመጡ እንደዚህ አይነት ነገር ይፈጠራልና እራሳችሁን ጠብቁና፣ በተለይ ደግሞ ቀጥታ ብዙ በቃ ኩትታ አታብዙ። በቃ ያላችሁ ነገር ይዛችሁ ኢትዮጵያ ግቡ። እሺ እና ዱኪ ቪዲዮ ሲደርሳችሁ ኢትዮጵያ ነኝ ወይ ደግሞ ኤርፖርት ነኝ። እና በቃ እራሳችሁን ጠብቁ ለማለትምን ቪዲዮ እንትን ያልኩብኝ ጠበቀኝ ነው ልጁ ቆሞ እና ጤና አዘጋጅቻለሻለ ጤና አስተካክያለሁ። በቃ ልወጣ ነው። ተደብቄ ነው ሪከርድ ማድረግላችሁ መልዕክቴን እንዲደርሳችሁ ብዬ ነው። እና ይህ ቪዲዮ እስከ መጨረሻ ተመልከቱት። እወዳችኋለሁ። ሰላም ሰላም ውዶችዬ እንዴት ናችሁ? ትወና ላይ እንዴት ነው? በእናታችሁ ትወና ይችልበታል። አፕሪል ፉል ፕራንክ ላርጋችሁ ብዬ ነው። እና በነገራችን ላይ ይህን ቪዲዮ እንደዚህ ልሰራ ያሰብኩበት ምክንያት በተደጋጋሚ እንደዚህ አይነት ቪዲዮችን አያለውኝ። አሁን በቅርቡ በአስራ አምስት ቀን በፊት አንድ ልጅ ሰባት አመት ከሰራውበት ቤት ምንም በማላውቀው ሁኔታ ምንም በማላውቀው ነገር በጠዋት ተነስታ ተነሽና ውጭ አለችኝ። እና ኤርፖርት ነው ልይቷ በሰው ስልክ ቪዲዮ ሰርታ የተለቀቀው እና ስልኳን ቀምጠዋት ገንዘቧ፣ ሁሉም በቃ ባዶቿን ነው ኤርፖርት የለቀቋት። እና በጣም ያዘንጉትኝ እሷን ሳይ ማለት ነው። ከዚህ በፊትም እንደዚሁ አንድ ልጅ ከዱባይ ስምንት አመት ወር ዘጠኝ አመት ነው የሰራሁት ነው ያለችው። እንደውም እሷ ጎበዝ ናት ሁሉን ነገር አስተካክላለች እና ድንገት ሳላስበው ማታ ላይ መጥታ ትኬት ሰጠችኝ አለች። ፎርዋድ ስላታለች በቃ ትሄጃለሽ። ምንም የተነጋገረው ነገር የለም። ምንም የሆንኩት የሆነችው ነገር የለም። በቃ አለች። ከዛ በቃ ብር ልክ ያለው አለች ልጅቷ። አምስት ሳንቲም እጄ ላይ ብር የለም፣ ምን እንደማደርግ ግራ ገባኝ አለች። ከዛ ከዚ በፊት ካርጎ የምታደርገው ልጅ ነበረ እና እግዚአብሔር ይስጠው እሱ ጋር ቶሎ ደወልኩኝ አለች። ከዛ ስደው እንደዚህ እንደዚህ አይነት ችግር ተፈጥሯል እጄ ላይ ግን ምንም ብር የለኝም፣ እባክህ ግርዳኝ ስለዋለች የእውነት ነው የምላችሁ፣ ወዲያው መቶ በዛ በሌሊት፣ እንግዲህ ያው ሌሊት ነው፣ ያው የነሱ አይተኙም እንጂ በዛ ሰዓት ከስራ ውጪ መቶ እቃዋን ወዲያው ጠርናንፎ አንድም ነገር ሳይቀር ካርጎ አደገላት፣ ብር ኢትዮጵያ ስደርሽ ትልክ ያለሽ ብሎ ማለት ነው። ይሄን ያህል እንግዲህ እቺ ልጅ በቃ ተዘናግታ ተዘናግታም ሳይሆን በቃ ይሄን ያህል አመት እዛ ቤት ተቀምጣለች። ምን ይፈጠራል ብላ ታስባለች? ምንም እንዴ እንደ ቤተሰብ ከሆነው ልጆቹ በጣም ይወዱኛል አለች። እሷም እንደዛው። ምን እንደተፈጠረ ብቻ ፈጣሪ ነው የሚያውቀው አለች። እና እግዚአብሔር ስጠው ልጁም ከአርጎ አደርገልኝ፣ እንደውም ለኪሴ ሁላ አምስት መቶ ብር አበድሮኝ አለች የእውነት ለመናገር። እና እግዚአብሔር ስጠው ነው ያልኩት እሱም እና አምስት መቶ ሁሉ ለኪሴ አበድሮኝ ሰጥቶኝ፣ አንድ ሻንጣ በጄዤ ወደ አገር የገባሁ እና ከኔ ተማሩ ብላ እንደዚህ ለቃየሁኝ። በጣም አዘንኩኝ። እስከ መቼ ነው በስደት ዓለም እንደዚህ የምንሰቃየው? እስከ መቼ ነው እንደዚህ የምንሆነው? የሚለው ሳስበው የእውነት ነው የምላችሁ፣ በጣም አመመኝና እንደ መልእክትም እንዲሆናችሁ ብዬ ነው እንጂ እንዶችጌ ምንም አልንኩኝም። በጣም ወዳችኋለሁ። እንግዲህ ለቻናል አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ እንድታበረታቱኝ ስል ጠይቃችኋለሁ ማለት ነው። አዲስ ያልሆናችሁ ቤተሰብ የሆናችሁ ደግሞ እየተለመደው ትብብራችሁን ኮመንት ላይ እያስቀመጣችሁ እንድታበረታቱኝ ማለት ነው። እንግዲህ አፕሪ ዘፉል ስለሆነ እኔም ፕራንክ ላርጋችሁ ብዬ ነው። ያው አፕሪ ዘፉል ሲባል ሰምቼ ነው እንግዲህ ያው ኩረጃ ኮርደጃ ይባላል እና ውዶች፣ የምልላችሁ ፈልጌ ነው እራሳችሁን ጠብቁ። በተለይ በተለይ እቃ የምታበዙ ሰዎች የእውነት ነው የምላችሁ ከሼን የሚባል ጠለብ እየጠለባችሁ እቃ የምታበዙ ሰዎች ፕሊስ እራሳችሁን ጠብቁ። ምክንያቱም መቼ እንደምትነሱ መቼ እንደምትሄዱት ፈጣሪ ብቻ ነው የሚያውቁ። እናንተ ምንም የምታውቁት ነገር የለም እና ራሳችሁ እንደዚህ አይነት ነገር ውስጥ ተጠንቀቁ። ከሁለት ሻንጣ በላይ ሻንጣ ስታደርጉ ደግሞ ሁልጊዜ ሬዲ አድርጉ ሁል ጊዜ የምትገዙት ነገር ቢኖር ሻንጣችሁ ላይ አስተካክላችሁ አስቀምጡ። በቃ ሬዲ፣ ሁል ጊዜ ዝግጁ ሁኑ። ወታደር ናችሁ እናንተ። የአረብ ሀገር ሰው ማለት ወታደር ነው። ሁሌ ዝግጁ ነው መሆን ያለበት፣ ምክንያቱም የሚፈጠረው ነገር አይታወቅም እና እቃ አታብዙ። ኢትዮጵያ ሁሉ በሽ ነው። እናንተ ገንዘብ ካላችሁ፣ ብር ካለ ኢትዮጵያ ላይ ሁሉ ነገር ሞልቷል። ምንም የሚቀር የሚጠፋ ነገር የለም እና ብራችሁን ባለባሊ ነገር ላይ አታውሉ፣ ገንዘብ አታባክኑ። ኢትዮጵያ ገብታችሁ ባዶ እጃችሁን ከመሆን ቅራቅንቦ ኢትዮጵያ ሄዳችሁ እውነት ነው ብላችሁ እዚህ ተጨንቃችሁ የገዛችሁላቸው ልብስ ኢትዮጵያ ስትሄዱ በሰልባጅ መልክ ነው የሚሄዱ። እውነት ነው፣ እኔ እውነት ሪሊ ነው የምነግራችሁ። እኔ በራሴ የደረሰ ማለት ነው። ኳሊቲ ብላችሁ ወረቀቱ እንኳን ሳይቀደድ እናንተ ወስዳችሁ በሰጧቸው የአረብ ሀገር እንትን ይሄ ልቀ ሰለባት ለቃቅማ ይሄን የማዳም ጥላ የሰጠቻትን እንዲህ ነው የሚሉት። የእውነትን የምነግራችሁ እና ምስጋና የላቸውም ክብር የላቸውም። ስለዚህ ብራችሁን ቋጠር አድርጋችሁ አገራችሁ ግቡ። የእውነት ነው የምነግራችሁ፣ እኔ ሁልጊዜ የምናገረውም ነገር ነው። ካርጎ አታድርጉ፣ በቃ ምንም አይሰራም። አንድ ሁለት ሻንጣ ሁለት ሻንጣ ነው በዛ ከተባለ ያው ስለሚፈቀድ ሁለት ሻንጣ ይዛችሁ አገራችሁ መግባት። ከዛ ውጭ ግን ኮተት አታብዙ። የእውነት ነው የምነግራቸው። አንደኛ ጉምሩክ ላይ ቀረጡ ትየሌለ። እኔ በእኔ በወሰድኩበት ሰዓት ጉምሩክ እንደውም በጣም አሪፍ ነው። አሁን ላይ ግን ብዙ ኢትዮጵያን እህቶቻችን እየተማረሩ ያሉት ከገዙበት እቃ በላይ ቀረጥ የሚከፍሉት ብር ነው። አንድ ሰው መቶ ሺህ ብር ቀረጥ ከፈለ ማለት አስቡት። ምን አይነት እቃ ቢኖር ነው? ምን አይነት እቃ ቢይዝ ነው? ይሄን እኮ የማይረባ ቅራቅንቦ ሆኑ እዛ ውስጥ ያለው ግን እረጡ የትዬ ሌሌ ነው ለውዶች ዬ አሁን ተደብቄ ነው እየሮጥኩ መጥቼ ሪከርድ ማድረግላችሁና ሰርፕራይዝ አድርጋችሁ ብዬ ነው እናላችኋለሁ። ቢድ ጠርግ ለወጣ ነው፣ በዛውም ና ራሳችሁን ጠብቁ ፕሊስ ፕሊስ ፕሊስ። እሺ፣ እና በጣም ነው የምወዳችሁ በተለያዩ በስደት ዓላማት የምትኖር እህት ወንድሞቼ፣ ፈጣሪ አምላክ በያላችሁበት ይጠብቅልኝ። እንግዲህ ዛ ሆሳና ነው። እንኳን ለውሳና በዓል በሰላም አደረሳችሁ፣ አደረሰን። እግዚአብሔር አምላክ ፈቅዶ ወዶ አገራችን ገብተን ደግሞ በሀገራችን ባህሉ እንድናከብር፣ እንድንጾም፣ እንድንጸልይ ለንስሐ እንዲያበቃል። ፈጣሪ አምላክ ይጠብቃችሁ በያላችሁበት። እንዲሁም ሙስሊም እህቶቼ ወንድሞቼ ፈጣሪ አምላክ ባላችሁበት ይጠብቃችሁ። እናንተም ጾማችሁ በሰላም አገራችሁ ላይ ከቤተሰቦቻችሁ ጋር ዱአ አድርጋችሁ ጸልያችሁ የምታከብሩበት ጊዜና ሰዓት ይምጣላችሁ እላለሁ። እናም ውዶች ባላችሁበት ፈጣሪ በእንደየእምነታችሁ ፈጣሪን ጸልዩ ፈጣሪን ለምኑ። እሱ የሚሰማው አምላክ ነው። እኛ ኃጢአተኛ በደለኛ ብንሆንም እሱ ግን የሚሰማው አምላክ ነው እና ወዶቼ ባላችሁበት ፈጣሪ ጠብቃችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰርፕራይዝ ወዳችኋለሁ። እሺ ባይ ባይ።